አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሰባት በዚህች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ እያቄም አረፈ። ይህም ጻድቅ በሶስት ስሞች ይጠራል። እነርሱም እያቄም፣ ዮናኪር፣ ሳድወቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዩድ ልጅ ነው። እያቄም በትውልድ ሐረግ እስከ ሶሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ፣ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሃናም መካን ሆነች። ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይችን ጣፋጭ የሆነች መልካም ፍሬን ዓለሙን ሁሉ ከረሃብ ነፍስ ያዳነች ሰጣቸው። መሪ የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ እያቄም ለክብር ባለቤት ክርስቶስ አያት መሆን ተገባው። ድንቅ ስለሆነ ስጋዌ ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቡናው ደስ ብሎት መስዋዕቱን አቀረበ። ከላዩም ከወገኖቹም ልጆች አፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ከአስተዋት በኋላ ለእግዚአብሔር እንደ ተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ እያቄም ጥቂት ዘመን ኑሮ በሰላም አረፈ። የከበረች በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለእያቄም ዘኮኖ እም ሄወ ለዘሰማየ ሰዘረ ወአድባረ ደለወ እበየዝንቱ ጻድቅ ሰበተ ዜነወ እም ለወለዱ በዓለም አሃተ ወአሃወ እም ልበ ኩሉ ያንእስ አበው። ሚያዝያ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ እያቄም የድንግል ማርያም አባት፣ ሁለተኛ ቅዱስ አጋቦስ ሰማዕት፣ ሶስተኛ ቅዱስ ቴዎድራ ሰማዕት፣ አራተኛ ቅዱስ አባ መቅሩፋ ጻድቅ። የጻድቃን ሰማዕታት በረከታቸው፣ ረድኤታቸው የአምላካችን የቸሩ እግዚአብሔር ምሕረትና ጥበቃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።